አምላክ ነው። ፈጣሪ ፈጣሪ ነቢይ ከሆነ በኋላ ተመልሰው አምላክ የሚሆነው ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበረ። ኦንቶሎጂካል አይደለም፣ ፈንክሽን አለው። ከዛ አንጻር ነው የሚታየው። ወጣ። ኤሞስ ትዕግስት የለህም እኮ እራሱ። እኔ አንድ ደቂቃ እንድትረጋጋ ነው የፈለግኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ፣ ያቆነጠንጣቸዋል። በቃ ሰላም የላቸውም። ራሱ ለምን እንደሆነ አላውቅም። አሁን አንድ ደቂቃ ወደ ደቂቃ ስጠኝ፣ ልጅቷ ላዋራት አሉ። መታገስ አልቻልክም። ወጣ። እሺ ቀጥይ። ያኔ ፍጹም ሰው ፍጹም አምላክ ነው ይጋጫሉ። ፍጹም ሰው ፍጹም አምላክ። አሁን አምላክ ሙሉ፣ ሁሉን አዋቂ ነው አይደል? ሰው ደግሞ ሁሉን አዋቂ አይደለም አይደል? አ ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው፣ ሁሉን አላዋቂም ነው። ያስኬዳል እንደዛ ከሆነ ያስኬዳል ነው ሁሉን አላዋቂም ነው፣ ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነው ሰው ከሆነማ እንደዛ ከሆነው እኮ ሁሉን አዋቂም ነው፣ ሁሉን አላዋቂም ነው፣ ሁሉን ቻይም ነው፣ ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሽው። ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል። ወይድ ፍጹም ሙሉ በሙሉ ቀይ ነው ወይድ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው። ከባድ ነው። እንደዛ ማለት ነው። እና ይጋጫል። ግጭት ነው እራሱ። እየተሰማኝ እንደሆነ ልንገር በቃ ማለት እጅን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው። እጅ ራሱ በቃ መስለም ነው። ተዘጋጅና፣ ለቀጣይ ስቴፕ እንሻላ ድዋ አድርጊና፣ ሰሞኑን በደንብ አጥነሳች ሻዳ ትይዣለሽ። አጥናና በደንብ አንብቤ አንብቢና አጥኝና ስተወስኝ ነገር ሻዳ ትይዛለሽ፣ ኢንሻአላ ማለት ነው። ሻዳ ባትጂም እንኳን ቢያንስ ጥሩ ነገር ለስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትቻለሽ፣ እንደሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል። አንድ ጥያቄ አለኝ፣ ማለት ነው እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት ከዚያ በኋላ የመጣ የለም ማንን ነው እንደዛ ላይ የቻለው? አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይም ሳነብም የሚለውም ነቢዩን መሐመድ ነው። አዎ ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለው እና ነቢዩ መሀመድ የሚመጣበት እንትን ተመሳሳይ ነው ሁለተኛው ሌላ አጽናኝ ይሰጣቸዋል ነው እኮ ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል ሌላ አጽናኝ ማለት መጀመሪያ ማጽናኛ አለ ሌላ አስተማሪ ይመጣል ብዬ ስል ዮናስ አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝን ጉንጭን ለሚመታ ሌላውን ስጠው ይላል። ዛትሚስ ሁለት አይነት ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣ የሚመጣው አለ። የመጀመሪያው ልክ እንትን ነው። ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይህ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ? ኦኬ፣ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልስ እሺ፣ ከአብ ሲሰማ የነበረው ስጋ ስለለበሰ ነው ራሱን ዝቅ ስላደረገ ነው ያሉ። መንፈስ ቅዱስ ስጋ አለበሰም። በእነሱ ትምህርት ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆን የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ ኢየሱስ? ዮሐንስ ወንጌል ስምንት አርባ ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ ስምንት ሀያ ስድስት ላይ ደግሞ የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን ለዓለም እናገራለዋል። ዮሐንስ ወንጌል ምዕራፍ አስራ አምስት ቁጥር አስራ አምስት ላይ ከአባቴ የሰማሁትን አስታውቂያቸዋለዋል። ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፍርዳ አለዋል። አይሽ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን። ኢየሱስ ይሄ ሁለተኛ አጽናኙ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሪት ያላደረገ ትምህርት ያለው ማን አለ? ከረሱላ ሰለም ውጭ ይሄ ነው ትምህርታችን ሀኒ የራሱ ኢየሱስ ነቢዩ መሐመድ እንደሚመጣ ያቃል ማለት ነው፣ ተናግሯል ማለት ነው። ቁርናችን ቁርናችን እንደዛ ነው የሚናገረው። ቁርናችን እንደዛ ነው የሚለው፣ የእናንተም ላይ ኢሳ ኢሳ መሰለኝ ካልተሳሳትኩኝ፣ አዎ እንደሚመጣው ተምሬዋል። ሱረቱ ሷ ምራፍ 6 ስሙን ገልጿል፣ ስም ጠቅሰዋል፣ አህመድ እዚህ የሚል ጠቅሰዋል፣ አህመድ ያሲን አውጣላት ሱረት ሷፍ ምዕራብ ምራብ ስልሳ ነጥብ ስድስት ላይ አውጣላት፣ በትልቁ አርጉት። ምዕራፍ ስልሳን ቁጥር ስድስት ላይ ይታይሻል። ምዕራፍ ስልሳን ቁጥር ስድስት የመሬም ልጅ ይሳም እንደዚህ ያለ፣ የእስራኤል ልጆች ወይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በፊት ከኔ በኋላ በሚመጣው መልክተኛ ስሙ አህመድ በሆነ የማበስር ስሆን ሲሆን ወደ እናንተ የተላኩልኝ ያላ መልክተኛ ባለ ጊዜ አስታውስ ይላል። ኢሳ ተናግሮት ነበረ አህመድ የሚባል አህመድ ማለት ነው። አህመድ ሚል ምስኩኑ የሚል እንደሚመጣ ተናግሮ እንደነበረ ያው እዚህ ጋር ጥቅሱ ይናገራል። እዚህ የስም ልዩነት ነው እንጂ አህመድ ሚል ነብይ እኳ አልመጣማ። አህመድ እኮ ረሰላለ ሰለም ናቸው። አምስት ስሞች አሉኝ ይላሉ። አምስት ስሞች አሉኝ ብለው ይለው ሌላ ስማቸው ነው አዎ ሌላ ስማቸው ነው። አምስት ስሞች አሉኝ ብለዋል። ከአምስቱ አንዱም አህመድ የሚለው ነው። ኢማም ሙስሊም ላይ ያለልሽ፣ ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እንጃ አህመድ የሚለውን ነገር ላሳይሽ የሀዲስ ማስረጃዎች ልስጥሽ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? አምስት ስሞች አሉኝ ብሎ የተናገሩበት አለ። አምስት ስሞች አሉ ብለዋል። ከአምስቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽ እና ያጁ ኢማም ሙስሊም መጽሐፍ 43 ሀዲስ 163 ላይ ኢማም ሙስሊም መጽሐፍ 43 ሀዲስ 163 ላይ አገኛላት። አይታይሻል። አያም ሙሀመድ አያም አህመድ አያም አልማሂ ይላሉ። ከዛ በኋላ ደግሞ አያም አሽር እያሉ ይነገሩ። አምስት ስሞች ነው የጠቀሱት። ምን አሉ? እኔ ሙሀመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የመገጽጽ ማሂ ነኝ፣ እኔ ሰዎች በሚሰበሰቡበት ቀን አሺር ነኝ። ከዚያ በኋላ ነቢይ የለም እኔም አቂብ ነኝ ይሉላል። መጨረሻ ነኝ። አምስት ስሞች አቂብ፣ አሺር፣ ማሂ፣ ሙሐመድና አህመድ ሙሐመድና አህመድ ገጽ ነው